አይ ለህ ማማም ስለሚጠቅባት ነው በቃ ኔ ከዚህ በኋላ ለጠባም እኮ ቢሆን እንደዛ። ሰላም፣ እንዴት ናችሁ ውድ ተመልካቶቻችን? እኛ ደህና ነን እግዚአብሔር ይመስገን። ሰላማችሁ ብ እያላችሁበት ብዝት ይበልልን። አሁን እንግዲህ ታዴን ሌት ባለመንገድ ነው ላውራው የፈለኩት ዛሬ ምንድነው ላወራ የፈለግኩት? ከዚህ በኋላ ማጥባት አልችልም። ማጥባት አልፈልግም ነው ምለው። ማጥባት አልፈልግም። በጣም እየወፈርኩ ስለሆነ ሰውነቴን መጠበቅ ስላለብኝ ማጥባት አልችልም። ከዚህ በኋላ ለዋለው ዘርዘር አድርጌ ማጥባት የማልፈልግበት ደግሞ ከሱ ፊት ደውዬ እነግረዋለሁኝ። ተከታተሉን። ሰብስክራይብ ሳታረጉ የምታዩ ካላችሁ ሰብስክራይብ አድርጉ። ላይክ፣ ሼር፣ ኮሜንት እንዳይረሳ አሁን እስኪ ልደውለትና ምን እንደሚል እንሰማለን አብረን ማለት ነው። ሄሎ አባት፣ እንዴት ነህ? እግዚአብሔር ይመስገን። አማን ነው ደህና ነኝ። እንዴት ነው? ደህና ናት? አሪፍ ነው። ሰላም ነው። ዛሬ እባክህ የሆነ ነገር ልነግርህ አስቤያለሁ ወይ። ከዚህ በኋላ እኔ ማማን ማጥባት አልችልም። እንዴ በቃ ሰውነቴ በጣም እንትን እያለ ነው። አጥሚት ምናምን ጠጪ፣ ሾርባ ምናምን እያሉ ሰውነቴን በጣም እየወፈረ ነው። ከዛ ላይ ደግሞ ማጥባት እኔ ራሱ እየተጎዳው ስለሆነ ሰውነቴን በቃ አትክልት ምናምን እየተመገብኩ ነው። ሰውነቴን መጠበቅ የፈለግኩትኝ ስለዚያ ከዚህ በኋላ አላጠባም። ይሄንን ንደግድ ነው ሰውነቴን ራሴን መጠበቅ አለብኝ። እንዴ በቃ ማጥባት የለብኝም ከዚህ በኋላ አዎ በጣም እንትን እያልኩ ስለሆነ ለማጥባትኝ የምመገባቸው ነገሮች በጣም ሰውነቴን ያወፍሩታል። እንዴ እኔ ለምን እቀዳለሁ? አልቀልድም። አይ ከዚህ በኋላ ራሴን በደንብ መንከባከብ አለብኝ። ራሴን እየጣልኩ ነው። አዎ በደንብ እና ከዚህ በኋላ በቃ ለእኔ የሚያስፈልግ ብዙ ቅርጼ ምናምን እንዳይበላሽ። አዎ ራሴን መንከባከብ አልቻልኩማ ነው። አዎ እንደዛ ማለት አይደለም። እሷ በጤጦ ብትጠቀምም ችግር የለውም። ማበላለጥ ሳይሆን ጤጦ ትጠቀማለች። በቃ ከዚህ በኋላ በጤጦ ኒዶ፣ አይ ምንም አይጎዳትም። ባይሆንም ችግር የለውም። ስለዚህ ልጠባ ችግር የለም። አይሆንም። ጤነኛማ ስለሆንኩ ነው እንደዚህ አይነት ቆንጆ ውሳኔ የምወስነው። ሲጀመር በቃ ኔ ከዚህ በኋላ ማጥባት አልችልም። አይ ምንም አትሆንም። ሲጀመር ጥጦ ሰጣው። በቃ ሰውነቷ በጣም ነው እኮ የሚፋፋው። በዛ ላይ ደሞ እኮ እረ እኔ ምንም እንትን አልችልም እየቀለድኩ አይደለም። በቃ እኔ ከዚህ በኋላ አላጠባም። ከዚህ በኋላ ጤጦ ትጠባለች። ከዚህ በኋላ በጣም በጣም አስፈላጊ ነገር የሚያዙት እና ደግሞ ነገር አይ ጎዳትም። ሲጀመር ጢጦ ብጠባ ምን ትሆናለች? አብዛኛው ሰው ጢጧን እንደ የሚጠቀመው የሚጠቀሙት ህጻናቶቹን ስለሚጠቀሙ ምንም አይሆንም። እንደውም በጣም ነው የፋፉት። ቶ መጠቀም ያለባቸው እኮ ለምሳሌ ወይ እናት ዊልሰንና ወላጅ ስራ ሲት ስትሄድ ስራ ቦታ ልጇን እዛ መሄድ ካልቻለች ህፃኑ ቤት የሚቆሚ ከሆነ እና እሱን እስከምትመለስ ነው የሚሰጠው፣ እንጂ አሁን ላይ እኮ ማጥባት ይጠበቅብሽ። አይ ኔ በቃ እኔ ከዚህ በኋላ አልፈልግም ማለት ነው፣ አልፈልግም። በቃ አይ ኔ ለማማም ማማም ስለሚጠቅባት ነው። በቃ እኔ ከዚህ በኋላ አላጠባም እኮ ቢሆንም አትጎዳም። በቃ እኔ ከዚህ በኋላ አላጠባም። አዎ ሰውነቴን መጠበቅ አለብኝ። እንዲ ለሰውነቴ ለራሴ መጠበቅ አለብኝ። እኔ ራሴን ስጠብቅ ለሰው ደስ ይላታል። ስለዚህ ይሄን እዳሳውቅ ነው። አይ በቃ እኔ ከዚህ በኋላ አይሆንም። አዎ ኧረ እንደዛ ማለት ሳይሆን በቃ ለእሷም የሚጠቅማት ያኛው ብትጠባ ነው የሚጠቅማት። እኔ ከዚህ በኋላ ደግሞ ስራም ስለሚሄድ ያን ያክል የሚያዋጣት ነገር አይደለም። በቃ ስራ ስሄድ የት የጠው መጥባት አይቀርም። ስለዚህ በቃ ከአሁኑ ራሴን እንከባከባለው ማለት ነው። ቢሆንም በቃ ከዚህ በኋላ እዚሁ ትለምደዋለች። እንደውም በደንብ ትለምዳለች። ከዚህ በኋላ ምንም አትጎዳም። በቃ አላጠባም አልኩ። አላጠባም፣ አላጠባም። በቃ ከዚህ በኋላ እንግዲህ እየነገርኩ ማለት ታዲያ እኔ ማላጠባበትን ምክንያት እየነገርኩ ስለሆነ ልትረዳኝ ይገባል። አይ ትክክል ነው። በእርግጠኝነት አንተ በራሱ አሁን አዲስ ነገር ሆኖብህ ነው እንጂ ትስማማለህ። አይ ከዚህ በኋላ አላጠባም፣ አላጠባም አይ በቃ ከዚህ በኋላ በቃ አላጠማም አልኩ። አላጠማም ነው በቃ፣ እንደዛ ነው። ለማንኛውም በቃ አላጠማም ነው። በቃ ምክንያትህ? አዎ ሰላም ስለሆንኩ እኮ መሰለኝ። እስካሁንም ማወራ እኮ ሌላ እራሱ ትሞትኝ ትላለች፣ ትጠቀማለች አዊስ ከስድስት ወር አራንዴ በጣም ብዙ እኮ ነው። ስድስት ወር ከዚህ በኋላ አራት ወር ሙሉ ብስማ መረኔ እንዴት ብዬ አይደለም እንደ አራት ወር ነው። በጣም ብዙ በቃ ነው ያላጠባ አልኩ። ስለምፈራ እኮ ነው ለአንተ መጀመሪያ ያሳወቅኩ። ባልፈራማ ሳልነግር ነበር የማቋርጠው ነበር ነበር ነው በቃ እንደውም መጀመሪያ መሆን እፈልጋለሁ። ከዚህ በኋላ አዎ፣ እንደውም በቃ እሆናለሁ። እንደ መጀመሪያ አስተማሪ መሆን እፈልጋለሁ። ቀጽል ለመጠበቅ ኦኬ። አንቺ ሞዴሊስት ነሽ? አይ ሞዴሊስት ብቻ አይደለም ራሱን መንከባከብ ያለበት። አይ ሰው ራሱን መንከባከብ አለበት። በቃ አምናለሁ። ሄሎ አው ስለዚህ፣ ለዛ ነው ሰው ራሱን መንከባከብ አለበት። በቃ ራሱን ማለት ሰውነቱን መጠበቅ አለበት። በቃ ግን ልጅና አጣባ በዚህ መንገድ ከሆነ ግን ራስን መጠበቅ በጣም ሸመድ ነው፣ በጣም አረ ይሄ ምንም እራስን ማስቀደም አይደለም። በቃ ከዚህ በኋላ አላጠባም አልኩኛል። እንዴ እንደ በቃ እንዴ አላጠባም ካልኩ አሉ ጠባም ነው። እናትነት ውለት ነበር እኮ የሚባለው ግን፣ አይ በቃ ከዚህ በኋላ በቃ በጣም ብዙ ጊዜ አጠባሁት። እንደው እ እናትነት ውለት ነው የሚባለው ታዲያ እኮ ለዛ ነው እኮ እኔን ይገልፀኛል እንዳውም ይገልጸኛል እኮ። እኔ እናትነት እውነትና ያልከው ነገር እኔን በደንብ ነው የሚገልፀኝ። እኔ ደግሞ በቃ ደስ ይለኛል እንደዚህ ሳደርግ